ከተፈጥሮ ጋር አብረው ለመሆንና ቱሪዝምን ለማሳደግ ከሚያግዙ የስፖርት አይነቶች መካከል አንዱ ነው። ተራራን የመውጣት የእግር ጉዞ ጉብኝት ወይንም ሃይኪንግ የሀገር ውስጥ ቱሪዝምን ከማበረታታት በተሻገረ መልኩ ጤናን በመጠበቅ ተላላፊ ያልሆኑ በሽታዎችን ለመከላከል ያግዛል። ይህንን ታሳቢ ያደረጉ ተራራን የመውጣት የእግር ጉዞዎች ጉብኝት ባለፉት ዓመታት በሀገራችን ጅማሮች አሉ። በቅርብ ዓመታት በመጣው ለውጥ ምክንያት ምቹ ሁኔታዎች በመፈጠራቸው በኢትዮጵያ የመጀመሪያው ታላቁ የሃይኪንግ ውድድርና ፌስቲቫል በእንጦጦ ፓርክ ተደርጓል። ከዚህ በፊት ምቹ ሁኔታዎች አለመኖራቸውን ተሳታፊዎች ያነሳሉ። እንጦጦን እንደዚህ ያልነበረም የምናውቀው በፊት ማለት በጣም የሚያስፈራ ድባብ ነበረው። አሁን ያለው ሁኔታ እጅግ በጣም ያምራል፣ ለመዝናኛም ደስ ይላል ሁሉም በቃ ማለት ሁሉንም ያማከለ ነውና፣ እኔ በግሌ በጣም ደስ ብሎኛል። ከዚህ በፊት ብዙ እንደዚህ አይነት የሃይኪንግ በብዛት ለማድረግ አስቸጋሪ ነበር። አሁን ግን ተራሮቹ እንደምታያቸው በጣም ውብ እየሆኑ የተመቻቸ መሄጃ አላቸው። ከዛ ባሻገር ደግሞ ጥሩ ጥበቃ እየተደረገ በመሆኑ ሃይኪንግ ፕሮግራምን ለማዘጋጀት ምቹ ሆነዋል። በርካታ ወንጀሎች የሚፈጸምበት ስፍራ ነበረ። አሁን ግን በርካቶች ቤተሰቦቻቸውን ልጆቻቸውን ይዘው ዛሬ በዚህ ታሪካዊ መርሃ ግብር ላይ እየተሳተፉ ነው የሚገኘው። ተራራን የመውጣት የእግር ጉዞ ጉብኝቶች ማህበረሰቡ እርስ በርስ እንዲተዋወቅና ማህበራዊ መስተጋብሩ እንዲጠናቀር ትልቅ ኃይል አላቸው። እንደዚህ አይነቱ መሰሉነቶች በሀገር ውስጥ የሚገኙ የቱሪዝም መዳረሻዎችን ለማስተዋወቅ የራሳቸውን ድርሻ ይወጣሉ። መዳረሻ ቦታዎች ላይ መደረጉ የበለጠ እየተሰሩ ያሉትን ስራዎች ለማየትና አገራችንን ሞር እኛው ራሳችን እንድናቃቸው ለሌላውም አለም ደግሞ የበለጠ ለማሳወቅ ይረዳል። በተለይ ኢትዮጵያ ብዙ ተራሮች ያሉበት ነው፣ ግን የሀይኪንግ ፕሮግራሞች የሉ ነው። ስለዚህ እንደዚህ አይነት ሀይኪንጎች መደረጋቸው ሰው አስፋልት ላይ ብቻ ሳይሆን ወደ ተራራ መውጣትም ወደ ሌሎች አክቲቪቲዎችም እንዲገቡ የበለጠ ያደርጋል ብዬ አስባለሁ። በኢትዮጵያ ያሉ ተራሮችን ለስፖርት ዘርፍ ለመጠቀም እንዲያስችል ታሳቢ ተደርጎ የተከናወነው ታላቁ የኢትዮጵያ ሃይኪንግ ውድድርና ፌስቲቫል በሺዎች የሚቆጠሩ የህብረተሰብ ክፍሎችን አካፍሏል። በውድድርና ፌስቲቫሉ የተካፈሉት የህብረተሰብ ክፍሎች በከፍተኛ ስሜት ውስጥ ሆነው ሀሳባቸውን አካፍለውናል። ሀገራችን ለመጀመሪያ ጊዜ እንደዚህ አይነት ውድድሮችን በማዘጋጀቷ እኔም የመጀመሪያ ተሳታፊ በመሆኔ እጅግ በጣም ደስተኛ ነኝ። በሴቶች አሸናፊ በመሆኔ ደግሞ እጅግ በጣም ኩራት ይሰማኛልና ደስተኛ ነኝ። በመሀልም ወደኋላም ከፊትም ነበርኩኝና የህዝቡ ስሜት በጣም ነው ደስ የሚለው። ሁሉም የተነሳሽነታቸው በጣም የሚያስደስት ነገር ነው። ይሄን ደግሞ ማየቴ እኔ በጣም ደስ ብሎኛል። ያው የመጀመሪያም እንደመሆኑ እኔም በዚህ ደግሞ በመገኘቴ በጣም ደስታ ተሰምቶኛል። ለህፃናት፣ ለሴቶች፣ ለአቅመ ደካሞችም ሁሉንም የሚያማከለ ነው እና ጤናችንን ለመጠበቅ እንደዚህ አልፎ አልፎ በደንብ ቢሰራበት ደስ ይለኛል። ጋ ከማፍራታ ከማብቃት አንፃር በጣም ምርጥ ፕሮግራም ነው። ምክንያቱም አንደኛ የተዝናና ኪሎንም ትቀንሳለች፣ አቋምንም ታስተካክላለችና የሚበረታታ ፕሮግራም ነው። በእንጦጦ ፓርክ ጅማሮን ያደረገው በኢትዮጵያ የመጀመሪያው የሆነው ተራራን የመውጣት የእግር ጉዞ ጉብኝት ወይንም ሃይኪንግ ውድድርና ፌስቲቫል በቀጣይ በተለያዩ የሀገሪቱ ክፍሎች እንደሚደረግ ተገልጿል። ስፖርታዊ መዝናኛ እንደ ሀገር ያሉን በጣም ጥቂቶች ናቸውና እሱ ላይ እንደ አንድ ግብአት እንደ መጨመር ጥሩ የሃይኪንግ ውድድር ነው። በሀገራችን በሁሉም ክልሎች የምናደርገው ነው የሚሆነው። አንድም ሌላ ተጨማሪ የቱሪዝም መስህብም ነው የሚሆነው። በእርግጠኝነት የዛሬ አምስት አስር ዓመት ደግሞ በዓለም ላይ ተጽዕኖ ፈጣሪ ከሚባሉ የሃይኪንግ የቤተሰብ ፕሮግራሞች መካከል አንዱ ይሄ ይሆናል ብለን እናስባለን።